እኛ ሰርተን ነው ያደግ ነው። ተምረን ብቻ አይደለም። ወላጆቻችንም አገልግለን ነው ያደግ ነው። ስራን ተምረን ነው፣ ሰው ማክበር ተምረን ነው ያደግ ነው። አሁን ግን እንደዛ አይመስለኝም። አሁን እኔ ልጆቼ የኮሚኒኬሽን ወረቀት ሲመጣልኝ ልጆቼ ሳይሆን የሚማሩት እኔ የሚማር ነው ይመስለኝ ዘር በርስ ነው የማይችሉትን ነገር እባክ ወላጆች አግዟቸው ይላል። አንዳንዴ የሚጠፋኝና ሰው ጠይቄ ነው የምመልሰው። ቢታሰብበት ለማለት ነው። ትልቁ ነገር ግን አንድ የማኔጅመንት ተርም አለ። ውሃን የጎደሎን ውሃ ከታች ማየትና ከላይ ማየት ፐርስፔክቲፉ ይለያል። ከታች ስናየው እየሞላ ያለ ብርጭቆ ልንለው እንችላለን፣ ወይም ጠርሙዝ ልንለው እንችላለን። ከታች ስናየው ደግሞ ጎደሎ እንለዋለን። ስለዚህ ፋውንዴሽናችንን የእኛን ካልቸር የራሳችንን ካልቸር ባህላችንን እንየው፣ እንረዳው። ከዛ በኋላ ምን ማድረግ እንችላለን፣ እንጨምራለን የሚለውን ነገር አጽንኦት ለመስጠት ነው።